እኔ የሚተካልሽ ሰው የምታገኝ ነው ይመስልሽ ታይ ሩታዬ፣ ግን እኔን የሚተካ ሰው የምታገኝ ነው የሚመስልሽ? አላት በመቶ እጥፍ፣ በመቶ እጥፍ አለችው። ይኸውልህ አብርሽ፣ ራስ ግን እንዴት ነው የምታየው? ሩታ አሁን ከአንተ በመቶ ብቻ አይደለም በሺህ እጥፍ የሚሆን ጀግና የሆነ ወንድ እኔን ይዛለች። አሁን ሩታ በእኔ እንዴት እንደምትተማመን እያያችሁ ነው፣ ቤተሰብ እንዴት በእኔ ራሷን ጣል አድርጋ ለጥ እንዳለችብኝ እንዴት እንደተኛችብኝ። እሷ ብቻ አይደለችም፣ እንዳለ ሙሉ ቤተሰቦቿ እኔ ጋር እንደተኙ ታያላችሁ። ይታያል። ይኸው ተናገረች፣ በመቶ እጥፍ አለችው። እና ቤተሰቦቼ ሩታ ዛሬ አረጋግጣልኛለች። ትላንትና በሰሩት ቪዲዮ እሱ ደግሞ ከእኔ የበለጠ ወንድ አይገኝም ብሎ አብርሽ፣ በቃ ቄን ቄን ስትል በመቶ እጥፍ ከአንተ የተሻለ ሰው አግኝቻለሁ አለችው። እኔን ነው የግባችሁ፣ እስኪ የግባችሁ፣ እኔን ነው እና አብርሽ ደግሞ እንዴት ነው ራስክን የምታየው? እንዴት ነው ራስክን እያየኸው ያለኸው? እውነቴ ነው። እንዴት ነው ራስክን የምትቆልለው? ይሄው ነገረች። እኔን የመሰለ ጋሻ የሆነ ፍቅረኛ ነው ያላት ሩታ። ቤተሰብ ታውቃላችሁ፣ ብዙዎቻችሁ የእኛ ደጋፊዎች፣ የእኔና የሩታ ደጋፊዎች ታውቃላችሁ የእኛ ፍቅር ምን እንደሚመስልና፣ አብርሽ ዝም ብለህ አንዴ ገንተር ብለህ ትመጣለህ አንዴ ለስለስ ስለትመጣለህ ምንም ብታደረግ ምንም ሩታ ከዚህ በኋላ ለአንተ እሻትልህም እሻትልህም። አው እና ተስፋህን ብትቆርጥ የተሻለ ነው። ቤተሰብ በዚህ ቪዲዮ አብርሽን ተስፋህን ቁረጥ በሉት። ሩታ ያንተ ልትሆን አችልም። ሩታ የኤፊ ሾዋችን ናት ብያላችሁ፣ ከውመንት እንድጽፉ አክሮ ጠይቃለሁ። ብቻ ትላንትና በተሰራው ቪዲዮ ደስ ብሎኛል፣ ቁርጡን ነግረዋለች በመቶ ጥፍ ካንተ የተሻለ ፍቅረኛ ነው ያለኝ ነው ያለችው። እኔን ነው ገብቷችኋል? ያልገባችሁ ካላችሁ ግን አሁንም በድጋሚ እኔን እንደሆነ እንዲገባችሁ ነው ይሄን ቪዲዮ የሰራሁት። ውድ ኤፊሾ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትትረፍረፍ ይበልልኝ። ይሄን ቪዲዮ የምታዩ ሁሉ ሰብስክራይብ ማድረጋችሁን ቼክ ማድረጋችሁ እንዳትረሱ ምናልባት ሰብስክራይብ ሳታረጉ እያያችሁት ከሆነ ሰብስክራይብ ምትለዋን ጫን በማድረግ የደወል ምልክቷን ተጫኑልኝ። እንዲሁም ይህም ቪዲዮ እያያችሁ ላይክ ሳታደርጉ ረስታችሁ ከሆነ ሞት ይርሳችሁ፣ ግቡና ላይክ አድርጉ። ሞት ይርሳችሁ ነው ያልኩት። አዎ ይርሳችሁ፣ እስከ መቶ አምሳ አመት ይርሳችሁ። ከዛ በኋላ ግን ያስተውሳችሁ ያስተውሳችሁ። እና ውድ ቤተሰቦቼ ትላንት አብርሽና ሩታ በአብርሽ ዩቲብ ቻናል በተለቀቀው ቪዲዮ ቅቤ ነው ያጠጣችኝ። ያው እሱም መጎረር ሁሌ እንደጎረረ ነው የምታውቁት ነው። አብርሽ ግን እሷ ነግረዋለች። ደስ ነው ያለኝ። እንግዲህ በሰላም ትውለድልን። ቀርቧል፣ ቀኗ ከእኔ ጋር ከሆነ ያደረገችው፣ የእኔ ልጅ ከሆነ ቀርቧል ቀኑ። የአብርሽ ልጅ ከሆነ ግን እኔ እንጃ። የእኔ ከሆነ ቀርቧል። በዚህ ሳምንት ውስጥ የሚወለድ ይመስለኛል። በዚህ ሳምንት ውስጥ የሩታ ልጅ ካልተወለደ የእኔ አይደለም። ዲኤንኤ ማድረግም አያስፈልግም በቃ ይሄን ይሄን እንደ ምልክት ያዙ። በዚህ ሳምንት ውስጥ ከተወለደ ግን የኔ ልጅ ነው። እሺ ይሄን እንድታስተውሱ ነው። እወዳችኋለሁ፣ አከብራችኋለሁ። ጥር ያለች ቪዲዮ ነው የምለቅላችሁ። በጣም ስራ ስለሚበዛብኝ ጠፍቻለሁ። አሁንም ደግሞ ሳምንቱን ልጠፋ እችላለሁ። ብቻ ግን ቪዲዮን እያያችሁ ላይክ እያረጋችሁ እንድታበረታቱኝ በጣም እንዳልጠፋ ባክብር ጠይቃችኋለሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ የሆነላችሁ የኤፊ ሾው ነው። መልካም